ከዚህ በኋላ እዚህ ነው የምኖረው። እኮ ለምን በቃ እዛ ያለው ነገር በሙሉ ስለገበረ ለምንድን ነው ያስፈለገው እዛ ህይወትን መስራት? እየኖርክ አይደለ እንዴ? በስነ ስርዓቱ ህይወት ህይወት መመስረት ማለት ህይወት መመስረት ማለት ለምሳሌ ቤት ተከራይተ መንበለ ሁሉን ነገር አሟልተ በስነ ስርዓት ማንም ሰው መኖር እንደሚችለው እየኖርክ ነው አይደለ እንዴ? መሰለሽ፣ ለሰው ልጅ ለመኖር መጀመሪያ ከሚያስፈልጉት ነገሮች ውስጥ አንደኛው ፍቅር ነው። ሁለተኛው ሰላም ነው። ሶስተኛ ደግሞ ደስታ። ሰዎች ደግሞ ከዚህ ውስጥ አንዱም ከጎደለ ደስ ያ የሰው ልጅ እኮ በህይወቱ እየተፈተነና ደግሞ የሚገርም ነገር አንድ ችግር አንድ ነገር ሲመጣ ነገሮች ሲያደናቅፉ ነገሮች ሁሉ መሰናክል ሲበዛ ለእድገት ነው። እግዚአብሔር የሆነ ከፊት ለፊት የተሻለ ነገር አይቶልግ ነው ይር ሰው ተማምነክ ተማምነ ቃር በቃ እግዚአብሔርን ተማምነን ሄድከው ስትሄድ እግዚአብሔርን ተደግፈን ሄድከው ልብህ ሊወርድ ይችላል። ልታዝን ትችላለህ። በሰው ላይ ያለ ነገር ሊወድቅ ይችላል። እኔ እንደዚያ አይነት ልጅ አይደለም ያሳደግኩት። ሰው እንዴት ሁለት ዓመት የገነባውን በአንድ ቀን አፍርሶ ይመጣል? ተመለስ። የት ነው መመለሰው? አሁን እኮ ነገሮችን አበላሽ ቼኮ የሚወጡት መመለስም ማየትም ያንን ከተማ እሱን እንደገና አልፈለግም። እሱንገ እንደዚህ የሆነ መተህ እኔ ሰላም መሆን ይመስልሃል? ምን ሆንኩኝ ብለህ ብድግ ብለህ እንዳበደ ሰው መጠቅ፣ ብቻዬን መሆን እፈልጋለሁ። እንደዚህ የተሰበረ ልብ በይቅርታ መጠገን አይችልም። ይቅርታ ጥሩ ነው፣ ቂምን ያሽራል። ነገር ግን የተሰበረ ልብ ማዳንም መጠገንም አይችልም። ተወደደም ተጠላ። ሰላም እንዴት ናችሁ ቤተሰቦች? አለሁላችሁ። እንግዲህ ትላንት ባልኳችሁ መሰረት ደስ በሚል ሁኔታ ሐዋሳ ገብቻለሁ። ዛሬ ይህም ቪዲዮ የሚሰራላችሁ ማለት እናንተ በደንብ እንድታቁት ስለምንፈልግ ነው፣ ሁሉን ነገር። ምክንያቱም ብዙዎቻችሁ ብዙ ነገር ስታወሩኝ ስለነበረ ይሄ ነገር ማለት እንድታቁት ስለምንፈልግ ነው። ላይክ ለእናቴም ያለውን ነገር በደንብ አድርጌ ያስረዳታለሁ እና ህይወት፣ በሐዋሳ እንደ አዲስ ሀ ብለን እንጀምራለን። ሁላችሁንም ከልብ አመሰግናለሁ ከኔ ያላችሁ ሰዎች ብዙዎቻችሁ ያበረታታችሁኝ ነው። እና ዘና በሉልኝ ማለት። ብዙዎቻችሁ ስጠይቁኝ ነበር፣ ምንድነው የሆነው ምናምን ሲሉኝ ነበር። እኔ ምንም እንዲሆን ሳይሆን፣ አንዳንዴ ትደክማላችሁ፣ ህይወት ራሷ አድካሚ ናትና፣ ብዙ ጊዜ ስለራሳችሁ ትታገላላችሁ፣ ስለ ኑሮ ትታገላላችሁ፣ ስለ ምትበሉ ትንጀራ ትታገላላችሁ ስለ ብዙ ነገር ትታገላላችሁ። ብዙ ማይሞላላችሁ ነገሮች አሉ። ስለ ቤተሰብ፣ ስለ ብዙ ነገር እያላችሁ ደግሞ ደሞ ድጋሚ ሌላ ነገሮች ደሞ በህይወታችሁ ላይ ሲፈጠር ደግሞ የሆነ አንዳንዴ ትዝላላችሁ፣ ትደክማላችሁ። እና በጣም ስለደከመኝ ነው እንጂ ሌላ ምንም የሆነ ነገር የለም እንድታቁት ምፈልገው ነገር ማለት ነው። ሁላችሁንም ደግሞ ከልብ እወዳችኋለሁ አከብራችኋለሁ። እና ዘና በሉልኝ ባይዘው ይሄ መውደቅ አይደለም። ምንም ወድቅ ያለው አይደለም። እንትን ብለው ይሄ ኖርማል ነው። የሚያነሳው እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። እና እኔ ይሄንን ነገር ፈገግ ነው እያደረኩ ያለሁት፣ ምክንያቱም የሰው ልጅ ደስተኛ ሲሆን ነው የሚሰራው። ደስተኛ ስትሆኑ ነው የምታደርጉትም፣ ደስተኛ ስትሆኑ ነው ለነጋችሁ የምታስቡት የምትጨነቁት፣ ምናምን። ግን ደስተኛ ስትሆኑ ነው፣ ደስተኛ ስትሆኑ ነው ብዙ ነገሮች የምታደርጉት፣ ተስፋ የሚኖራችሁ፣ ወደፊት የምትራመል ደስታን ደግሞ ደግሞ ብዙ ነገሮች ያስጠጓችኋል። ደግሞ እስኪ እዚህ ደስታን ካገኘን እናታችን ጋር እንሞክራለን። እናንተ በውድ ቤተሰቦቼ ለእናቴ ማለት የፈለግ ነገር ስላለ አሁን በር ላይ ነው ያለት። አብረን ወደ ውስጥ ገብተን ከእሷ ጋር ያለውን ነገር የምናወራ ይሆናል። ቤተሰቦች ወዳችኋለሁ፣ እስከ ዛሬ ድረስ አብራችሁ ስለነበራችሁ በጣም አከብራችኋለሁ። ማለት ለእናንተ ቃላት የለኝም። እግዚአብሔር ያክብርልኝ። ብቻ እንግባና ያለውን ነገር እናወራለን።

ተኝታለች። ሰላም ለዚህ ቤት ሰላም። እናቴ አማ፣ እንዴ! በዚህ በቀን ተኛለሽ? ምን ሆነ ነው? ምን ሆነ ነው? እንዴት እንዴት እንደምንመጣ ሳልነግረኝ መጣ፣ ቀሰቀስኩሽ። ምን ሆነ ነው? እኔ ምንም አልሆንኩም። እና ምን ሆንሽ አንቺ? ደክሞሽ ነው? አሞሽ ነው? አይ እኔ እኔ ተኝቼ እረፍት አልተሻለሽም? ደህና ነኝ፣ እግዚአብሔር ይመስገን። አህ ደህና ነኝ። ግን ምን ሆነ ነው? እንዴት መጣ እ እንዴት መጣ? እንዴት መጣ ማለት ነው? አህ እየመጣው ነው አላልከኝም ብዬ ነው አረ የመጣ ያው መጥቻለሁ። ለማንኛውም እዛ ጋ ካሜራ አለሽ እና ማውራሽ ነገር ስላለ ነው ላወራሽ የሚፈልገው ነገር ስላለ ነው። አሁን አልነቃሽም? አንዴ ነቃ በይ ከእንቅልፍሽ። አረ ነቃው እንትን ሳይ ነቃውት ነው። በእናትህ ደንግጬ። እንዴት ነው የመጣው? ለምን መጣ? ምን ሆነ ነው? ናፍቀሽ? አይ አትቀልድ እባክሽ እውነት ናፍቀሽኝ ነው የመጣሁት። ጊዜ ስትናፍቂኝ ግዜ መጣሁ። እንኳን መጣሁ አ እንኳን በስልክም ቢሆን ሆነልሽ አሪፍ ነው። ለማንኛውም ዛሬ ወደዚህ የመጣሁት አንድ ነገር ልነግርሽ ነው። ምንድን ነው? ከዚህ በኋላ አዲስ አበባ መኖር አቁሜያለሁ። ምን ሆነ ነው ጽም እናቴ፣ ከዚህ በኋላ አቁሜያለሁ። ስለዚህ ከዚህ በኋላ እዚህ ነው ምኖረው። እኮ ለምን? ያ እዛ ያለው ነገር በሙሉ ስለደበረኝ፣ ያለው ነገር በሙሉ ያስጠላል ማለት በቃ ደስ አይልም። ደስ ስከራ ስለማይል ደግሞ አምጥቻለሁ። ሙሉ ልብሶች በሙሉ መጥተዋል። ምንም የቀረ ነገር የለም። እዛ ያሉትንም ደግሞ እቃዎች ደግሞ ቤተ እንዲባል እና ብሩን እንዲልኩልኝ እነግራቸዋለሁ። እና ከዚህ በኋላ እዚህ ነው የምኖረው። ለምንድን ነው ይሄ ያስፈለገው? እዛ ህይወትን መስርተህ እየኖርክ አይደለ? በስነ ስርዓቱ ምንድነው ጠቃቃ ነው እንደ ህይወት ህይወት መመስረት ማለት ህይወት መመስረት ማለት ለምሳሌ ቤት ተከራይተ መንብለ ሁሉን ነገር አሟልተ በስነ ስርዓት ማንም ሰው መኖር እንደሚችለው እየኖርክ ነው አይደል እንዴ? አሁን እኮ መመሰለሽ እናቴ፣ ያ ኑሮ መኖር እኮ ደስተኛ ሆነሻል መኖር። የሰው ልጅ ደስተኛ ሲሆን ነው የሚኖረው። ደስተኛ ካልሆነች ደግሞ መኖር ትፋትሽ እኮ ምንድ ነው? ደስታ አይነሳት። አይ ምንም አደለም። እኔ እንዲሁ ነገሮች እንዲሁ ደስታ ይናጠውት በቃ ደስታ ይደብቅ። ደብሮኛል። በቃ እዛ በጣም ነው የሚያስጠላው። የምሰማው ነገር ደስ አይልም መሰለሽ። እና ለሰው ልጅ ለመኖር መጀመሪያ ከሚያስፈልጉት ነገሮች ውስጥ አንደኛው ፍቅር ነው፣ ሁለተኛው ሰላም ነው፣ ሶስተኛ ደግሞ ደስታ ነው። ሰዎች ደግሞ ከዚህ ውስጥ አንዱም ከጎደለ ደስ አይለም። እኔ ደግሞ ማለት አዲስ አበባ ውስጥ ብዙ ማለት አሁን ሁለት ዓመት ከምናምን ሆነው ሲሄድም ደግሞ አንቺ ነሽ እስቲ ሂድና አንተ ከተቸገርክ እኔ ልጠይቅ ብለሽ ነበረ። እግዚአብሔር ይመስገን እጄ እስካሁን ድረስ እግዚአብሔር ይመስገን አልቸገረኝም። የሰውንም ፊት አላየው፣ ምንም የጎደለኝ ነገር የለም። እንዳልሽኝም ደግሞ እንደ እግዚአብሔር እርቶ በደንብ ከፍ አድርጎኛል። ከዚህ ሲሄድ ከነበርኩበት ብዙ ነገሮች ተሻሽለው ብዙ ነገር ተስተካክሏል። ነገር ግን ምን መሰለሽ እናት ሰው ማለት በጣም በሰው ልብ እየወረደ እየወረደ እየወረደ ማለት ማለት ብዙ ሰዎች ቀርበው እኔን አታክ ማረግ እኔን መጉዳት እኔን ማለት በዛ ተደጋገመ። እና ከደስታ ማለት አንድ ማለት እዛ የምትኖሪበት የራሱ የሆነ የህይወት ጫና አለው።

ነገሮች ሁሉ መሰናከል ሲበዛ ለእድገት ነው። እግዚአብሔር የሆነ ከፊት ለፊት የተሻለ ነገር አይቶልግ ነው ያንን ነገር ደግሞ እነዚህን ቻሌንጆችን ደግሞ የመጡ የመጣብህንም የሰውንም ማንነት ሲጀመር ይሄ የሰው ልጅ ባህሪ ነው። ሁሉም ጋ ነው፣ ሁሉም ጋ አንተ ጋ ብቻ አይደለም፣ ሁሉም ጋ ያለ ነገር ነው። ሁሉም ሰው ጋር የሰው ልጅ ይገናኛል፣ ይተዋወቃል፣ ጓደኛ ይሆናል፣ ጎረቤት ይሆናል፣ ማንም ሊሆን ይችላል። ገብቷል አይደለም? ማንም ሊሆን ይሄ የሰው ልጅ ባህሪ ነው። የሰው ልጅ ባህሪ ደግሞ አይቀየርም፣ ባለበት ይቆማል። ባለበት ደግሞ ከኔ ጋር በዛ በማውቀው ባህሪ ቀጥሎ አገኘዋለሁ ብሎ ማሰብ ይሄ የማይሆን ነገር ነው። የሰው ልጅ እና አንተ ደግሞ እንደውም ሊያጠነክርህ በቃ እንደ እንደዚህ አይነት ነገሮች ሊያጠነክሩ ጎበዝ ሊያደርጉክ ነው እንጂ የሚገባው እንደገና ቤትህን አስለቅቆ የሚያስመጣ ነገር ምን መጣ ሲጀመር ስትሄድ ሰው ተማምነክ አይደለም ሄድከው። በቃ እግዚአብሔርን ተማምነን ሄድከው፣ ስትሄድ እግዚአብሔርን ተደግፈን ሄድከው። ልብ ሊወርድ ይችላል፣ ልታዝን ትችላለ፣ በሰው ላይ ያለ ነገር ሊወድቅ ይችላል። እኔ እንደዛ አይነት ልጅ አይደለም የሚያሳደግኩት። በራሱ የሚተማመን በእግዚአብሔር የሚደገፍ እግዚአብሔርን የሚያምን ልጅ ነው እኔ ያሳደግኩት። ሰዎች ምንም ሊሉክ ይችላሉ። እያየው ነው በቃ እያየው ነው የሚባለውን ነገር ግን ሰው ምንም ሊል ይችላል። ገብቷል አይደለ? ግን ሰው ምንም ቢልህ አንተነትህን ሊቀይር አይገባ። አንተ ያው ነህ አላዛር። አላዛር ያኔ የሄደው አላዛርም አሁንም እዚህ የመጣው አላዛር አንድ ነው። ስለዚህ እንደዚህ ብለህ ሁለተኛ እንዳታስብ። ለማንኛውም እኔ ዛሬ ቤትህ ነው። እናትህ ነኝ። እናት ልጅ ወደቀ፣ ተጎዳ፣ ተቦሳቀለ። ዛሬ አልፈልገውም አትልም። ገብቶሃል እናት እናት ናት እና እናት ልጅ በወደቀም ጊዜም፣ በተነሳም ጊዜ፣ በከፋውም ጊዜ፣ በተደሰተም ጊዜ እናት እናት ናት እና ስለዚህ ችግር የለውም። ይሄ ቤት ነው። የወንድሞች ክፍል አለ። ማረፍ ትችላለህ እስክትረጋጋ። ግን ተረጋግተህ ደግሞ ወደዛ መመለስ ግድ ነው። አስብበት። ይህንን ማሰብ አለሁን ምንመሳያሽ እናቴ፣ አሁን አንቺ የምትይው ተመለስ፣ የት ነው የምመለሰው? አሁን እኮ ነገሮችን አበላሽ ቼክ ማይመጣት መመለስም ማየትም ያንን ከተማ እሱን እንደገና አልፈለግም። አይደለም እናቴ አሁን ይሄን ካንቺ ጋር ለመከራከር አለ አንከራከር። አሁን አንተ ነው የምፈልገው። ምን መሰለ ቢቢ ይኸውልህ አንድ ነገር ስማ። እኔ አሁን መፈልገው አንተ ነው ተረጋጋ ነው። እኔ ችግር የለም እኔ እረጋጋለሁ እኮ በቃ ተረጋጋ። እዚህ መስራትም ያለብንም ሁሉ እንድታቂ የምፈልገው ነገር አለ። አሁን እኔ ብረጋጋም ባልረጋጋም እዚህ በሆንም እዛ በሆንም ያ አይደለም ምክንያቱ። በቃ አሁን ከዚህ በኋላ እኔ እዚህ ነው የምኖረው። እዚሁ ስራ አመቻቻለሁ፣ የራሴ የሆነ ስራ ሰራለሁ። ሚዲያውን ደግሞ ችግር የለም አንዳንዴ እንሰራለን። ገባሽ ግን አሁን ላይ የምፈልገው እኔ እዚሁ መስራት ነው የምፈልገው። ምንም እዚህ ያለው ደስተኛ ነበርኩ። እዚህ ያለው ማንም የሰው ልጅ እኔም እኔ ላይ እንትን ያለኝ ማንም ሰው የለም ለእኔ ማለት እንዴት ብዬሽ አስረዳሽ፣ ይሄ ሁሉ ሰው ለእኔ እዚህ ያሉት ሰዎች በሙሉ ለእኔ መልካም የሚያስቡ ጥሩ የሚያስቡ የኔን ከፍታ የሚፈልጉ አብረን ስቀን ተጫውተን አብሮ አደጎችነን ብዙ ነገሮችን አብረን ያሳለፍነው አንከፋፋ። ገባሽ ግን እዛ ከተማ ግን አትተዋወቂም። በቅርቡ ነው የተገናኘሽው ምናም ምናምን ሁሉም አንዱን በአንዱ ላይ አንዱ በአንዱ ላይ መረማመር ስለሚፈልግ እኔ በጣም በጣም ነው እያስጠላኝ። አሁን ይኸውልህ የምነግርህን ስማ ቤቢ፣ በቃ ትሄዳለህ ስልህ ትሄዳለህ ነው። ለምንድን ነው የማትሰማኝ? አንተ እንዴ! አንተ ምን ይሄ ትንሽ ነገር እንደዚህ የምታካብደው ምንድነው? በቃ የሰው ልጅ እኮ ብዙ ቻለ። ምን አንተ እኮ ይሄ በህይወት ገና ከዚህ በኋላ እኮ ብዙ ፈተናዎች እንታያለህ። አሁን እቺ ፈተና ልትሆንብህ? እንዴት አንተ በትንሽ ፈተና ትሸነፋለህ? ገና ከዚህ በኋላ ብዙ ነገር አለ አይደል እንዴ በስራ ህይወት በህይወት በጣም በቃ ይሄን ነገር እወጣዋለሁ እንዴ የማትለው ደረጃ ድረስ ፈተና ይመጣባል። ያንን ሁሉ ግን መወጣት የምትችለው በጸሎትና በትዕግስትና በመጠንከር ነው። አይደለም እኮ እናቴ፣ ትዕግስት መቻጣው ነው። ታገስኩኝ እኮ ስንት ዘመን ታገስኩ። በቃ ይሁን። አላዛር ለምሳሌ ሰማ፣ ሁለት አመት አለፈኛ እንደዛ ከገባው እኮ ይሁን፣ አመቱም ውስጥ እንዴ ይሄው በቃ ከበደኛ። ከዚህ በላይ ከብ ሁለት ዓመት አሁን አንተ በዝቶብህ ነው። በቃ ወር በቃ አልፈል እኔ በቃ በጣም ድክም አይደለም። እኔ ምን አሁን አንተ ይሄ ነገር ከበደኝ፣ ብድግ ቤቱ መነቃቅራ እቃውን አድርገ ምን ያለበት እንደዛ ነው። እሺ ቆይ፣ ለምን ደውለ ራሱ ደውለ ራሱ ለምን አልነገርከኝም? እናቴ እንዲህ እንዲህ አስብ ያለው ምን ትመክሪኛለሽ፣ ለምን አላልከኝም? ድሮ እንደምታደርገው እንዴት አንተ ያሰብከውን ሳትናገር ዝም ብለህ ብድግ ብለህ ትመጣለህ? ይሄ ነው በቃ እረፍት የሚሰጠኝ እዚህ ሰውን ይሻለኛል እኮ እሺ እዚህ ስትሆንም ይሻላል። እሱ ያንተ ሀሳብ ነው ግን ማማከር አልነበረብህም። ሰው እንዴት ሁለት ዓመት የገነባውን በአንድ ቀን አፍርሶ ይመጣል? በቃ ምን ለመገንባት ሁለት ዓመት ፈጀብህ? ለማፍረታን ለማፍረስ አንድ ቀን፣ አንድ ቀንም ያልሞላ ግማሽ ቀን። እንደዚህ ይደረገ እኔ አሁን ምን ነገርሽ። ነገሮች ይለወጣሉ አላዛርም፣ ይኸውልህ፣ ነገሮች ይለወጣሉ። ስማኝ፣ ይኸውልህ፣ ነገሮች ይለወጣሉ። አሁን ልረፍ ለምትለኝ እኔ ቃል ተጫንኩ። እንኳን መጣክ ታርፋለህ፣ ግን መመለስ ግዴታ ነው። በቃ ይሄ ግዴታ ነው። አልመለስም የሚባል ነገር እኔ መስማት አልፈልግም። ምን ማለት ነው? ምን ማለት ነው? ስትሄድ እንዴት ሆነህ ነው የሄድከው? ታውቃለህ አይደለ? አካሄደን አታውቅም እኮ አሁንም፣ ዋጋ ዋጋ ከፍለ መልሰህ ታስተካክለዋለህ። የማይለወጥ ነገር የለም እኮ፣ ቀን ያልፋል፣ ጊዜ ያልፋል፣ ነገር ይስተካከላል። እንዴ በዚህ የሚቀጥል እኮ የለም። እናታችን ምንም እየተረዳሽ ነው ያለው። በጣም ነው የተረዳው። ካላዛ ይሁን አንተ ይሁን በጣም ነው የተረዳው። የእውነት በጣም ነው የተረዳው። እንደዛ አትበል፣ ደሞ እንደዛ አትበል። እኔ በጣም ነው ምረዳህ ሲጀመር ሳትናገር ፊትህን አይቼ ነው ምረዳው ሁሉን ነገር እናት እኮ ነኝ። ከፊቴ የተከፋሁን የተጨነከውን የምትበሳጭበትን ነገሮች እንዳዩ በቃ ይሄ ነገር በቃ አይሆንልኝም ብለህ ተስፋ ቆርጠህ እንደመጣህ አውቃለሁ። ያልተረዳኩ መስሎክ ነው። ግን ይሄ ደግሞ ጥሩ አይደለማ። ለምን እንደዚህ መሆን የለብህም ግድ ነው። ከዚህ በላይ ምንም የምልሽ ነገር የለም። አንድ ነገር ስማ፣ ከዚህ በላይ ጣልቃ ልትገቢ አልፈልግም ይሄን ነገር ብቻ ፍቀጅልኝ በትንሽ ጊዜ እዚህ ልቀመጥ ከዛ እዚሁ ቤት አመቻችቼ አንድ ነገር ስማ ተከራይቶ መውጣትም ሆነ ጣልቃ አለመግባት የሚባል ነገር የለም እኔ አንተ ስትጎዳ ጸጥ ብዬ የማይ እናት ማርለም አትግቢም ስላልከኝ ደግሞ አለመግባት አልችልም እኔ እኮ መግባትም በግዴታ ይገባለሁ አንድ በል ሁለተኛ ነገር አሁን አፍ ላይ እንዳመጣ እንዳመጣ አትናገር አዎ ጣልቃ እገባለሁ አንተን ወደ መስመር እመልሳለሁ። ወደ መጀመሪያው ህይወት ትመለሳለህ፣ ትደሰታለህ። በዚያ ይቀጥሉ ደስታን እንደምታገኝ ደግሞ እኔ አውቃለሁ። እኮ እኔ ደስታዬን በራሴ መንገድ አመጣዋለሁ፣ ችግር የለም። ግን እሱን ደስታህን እንዴት አድርገህ እንደምታመጣ እኔ ራሴ አስተካክላለሁ። አላዛር፣ በእናትሽ ዘመን በቻልሽው አቅም፣ በእናትሽ እኔ በቻልሽው አቅም ወደዛ ሂድ ምናምን የሚለውን ነገር ብቻ አቁም። ይልኝ እኔ እዚህ ሆኝ ደስተኛ ሆናለሁ። በቃ አሁን ስለ ሁሉ ነገር አሁን አንተ ለምን ልብ ይተሳሳለህ? እናቴ አሙሻል አለ። በቃ ያንከራከር እኮ ምንድን ነው የምንከራከረው? እንደዚህ ሆነ መተህ ሰላም መሆን ይመስልሃል? ምን ሆንኩኝ? ብድግ ብለህ ብድግ ብለህ እንዳበደ ሰው መጠቅ እንዴ? ደህና ነኝ እናቴ። ደህና ነህ? ደህና መሆንህን እሱን በኋላ እናያለን። በማንኛውም እኔ ምንድን ነው ቆይ፣ በእናትህን ምንድን ነው እንደዚህ ሰላም እኔ ገብቻለሁ። ማንም ሰው እንዳይጠራኝ ብቻ ዬን መሆን ፈልጋለሁ። አናዛር እንደዚህ አትበል ገነሽ እሺ። ወይኔ ልጄን የምነግቶት ነው በእግዚአብሔር እንደምን ሆነ ነው ግን በእናቷቸው